እርግብና ወይዘሮ ባየች ተመካክረው ሀናን ጉር ሰሯት። እነ ሀና ቤት አቶ ኖላዊና ጆሮ ሲወጡ እየገቡ እንዳለ የሀናን መረጃ እንዲሁም ደግሞ ፎቶዎቿን የልጅነት ውስታዎቿን በሙሉ አቶ ኖላዊ የያዟቸውን ጠራርገው ወስደው ጭራሽ የሀናን ሀብል ወስዳ ይህንን ነው አይደል የምትፈልጊው በማለት ቪዲዮ በመቅረጽ አልሰጥሽም በማለትም ለወይዘሮ ሜላት እርግብ አሳየቻቸው። ሀና ሌባናት በማለትም ከእዛ ቤት እንድትባረር ለማድረግ ቅዷ ተሳካላት። ሀና አሁን አልቆልሻል፣ የእንጀራ ገመልች ተበጥሷል፣ እኔንኝ እዚ ቤት የምኖርበት እያለች ነው። ወይዘሮ ባይሽና እርግብ ተገናኝተው እንግዲህ ብር ለሰራተኛ አንድ መቶ ሺ ብር ሰጠቻት ሴትያ እንዳልሹ አንቺ እንዳልሹ ሳይሆን ከጠበቅና በላይ የነጠጠች ሀብታም ናት። ለሰራተኛ መቶ ሺ ብር አውጥታ ሰጠች ማለት ከዚህም በላይ ሌላ ነገር ታደርጋለች ማለት ነው። ስለዚህ አሀናን አሁን ስቃዋን እያበላቻት ትገኛለች። አሀና በተፈጥሯ ድንግጥና ሩህሩህ ያላት ልብ ያላት ልጅ ናት ግን ደግሞ ምንም ሳታደርግ ሰው ሲደርስባት ትደነግጣለች አሁን ግን ከቁም ሳጥናቸው ገብታ እየፈለገች ያለችው ሀብሏን በፍጹም ልታገኘው አልቻለችም ያንን ቁም ሳጥን እየከፈተች የምትፈልገውን ቪዲዮ ቀርጻ ለወይዘሮ ሜላት አሳየች አድርግብ አሁን ሀና የዛ ቤት የእንጀራ ገመዷ ሊበጠስ ምንም አልቀረውም ሌላው ነገር ሀና እንግዲህ ይህ መስቀል ለሷ እድሏ ምልክት እንደሆነ አባቷ ሁል ጊዜ የሚያስጠነቅቋታል። አስፈላጊ ላልሆነ ለሆነ ነገር እንጂ ሁል ጊዜ ካንገቷ ላይ አትለብሰውም። እናም ዛሬ አባቴ መስቀል የጠፋ ስትላቸው አባትየውም በድንጋጤ ምን ወሰደው? በማለትም ፍለጋ ገቡ። ሀና ከስራ ተመልሳ እቤት ስትፈልግ ልታገኘው አልቻለችም። ቆይ እርግብ የያዘችው መስቀል የእኔ ነው ማለት ነው? ለምን ፈለገች? ለምንድነስ ነው እንደዚህ የምጠላኝ? እያለች ነበረ። አሁን ግን የሚያሳዝነው ነገር ሌላ መረጃ የቤተሰቦቿ ወይም ደግሞ የወይዘሮ ሜላትን የልጅነት ውስታቸውን ጥርጋርጋ ወስዳ ነው ባዩሽና እርግብ አሁን ላይ እንደዚህ ሌላ ነገር እያደረጉ ያሉት የሀናን ፎቶ ወስዳለች፣ መስቀሏን ወስዳለች። ሀና የወይዘሮ ሜላት ልጅ መሆኗን ስላወቁ መረጃዋን በሙሉ ወስደው ሀናን እያሰቃዩት ይገኛሉ። ሀና ወይዘሮ ሜላትን አልትፈልግም ግን አባቷን ብቻ ነው እናም መስቀሉን የምፈልገው ቤተሰቦችን ወይም የድሮ ትውስታ አምጥቶ ከቤተሰቦች አንድ ገናኝ ሳይሆን አባቴም እህቴም እናቴም አክስቴም አጎቴም ወንድሜም ሁሉ ነገር ሆነ ያሳደግከኝ አንተ እናንተ ብቻ ነ ብላ ሀናን ስቅስቅ ብላ አለቀሰች ነገር ግን ፎቶሽም የለ ስትባል ከልቧን ስቅስቅ በላ አልቀሰች። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴታችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘመተናል። እንግዲህ የሀና ስቃይ ቀጥሏል ማለት ነው። እርግብና ወይዘሮ ባዩች በመመካከር እንግዲህ እንዳለ የሀናን የድሮ ትውስታዎቿን ያስቀመጡትን አባቷ ቤት ገብተው አቶ ኖላዊ ቤት ሁሉንም ነገር ፎቶዎቿን በመውሰር ነበረ። አሀና የወይዘሮ ሜላት ልጅ መሆኗን ስለምታውቅ አቶ ኖላዊ ከቤት ሲወጡላቸው፣ እርግብና ባዩሽ ተመካክረው ከጋዜጠኛውም ጋር ወስደው እዛ የጣሏት በጣም ያሳዝናል። አሁን ወይዘሮ ሜላት ከእንቅልፋቸው ተነስተው እንዳሉ፣ እናቴ ፍቀጅልኝ፣ የሆነ ቦታ ደርሸ ልምጣ፣ ደርሸ አለች እርግብ። እርሳቸውም እሺ ምንድን ነው የት ነው ብለው ሲጠይቃት ሲጠይቋትም፣ እናቴ ቅርብ ነው፣ ምንም ያሰጋ ነገር የለም አለች። ገንዘብ ያስፈልግሻል ብለው ሲጠይቋትም፣ አይ አያስፈልገኝ፣ ደረስ ብሎ እኮ ለመምጣት ነው አለች። ከዛም እሽ ብለው ፈቀዱላት። ቀጥታ የሄደችው ከወይዘሮ ባዮሽ ጋር ነበረ። ወይዘሮ ባዮሽ ምን ልትሰሪ መጣሽ? ባለፈ እኮ እንደዛ እኔን የጥላቻ ያደረብሽ መስሎኝ በጣም ነው የተናገርሽኝ፣ አለቻት ሰዎች እኮ እንዳይጠረጥሩ ፈርቼ ነው። ሴትዮዋ እኮ አንቺ እንዳሰብሻት ቀለል ያለ ገንዘብ አይደለም ያላት፣ የነጠጠች ሀብታም ናት። ለሰራተኛዋ እኮ መቶ ሺህ ብር ሰጠች፣ ብላ አሽቃበጠች እርግብ። ወይዘሮ ባየሽም አለች አዎ አግስቴ አለቻት። ይገርማል እና አሁን ለሰራተኛ ያን ያክል ገንዘብ ከሰጠች አንቺ ደግሞ ይህን እፈልጋለሁ ብታያትም ለብዙ ነገር ትሰጥቻለች አለች። ግን እንዴት አድርጌ አለቻት። አይ የሆነን የሴትየ እዘይድልሽ በማለትም ያሳደገች ልጅ ከፍተኛ ህመም ታሞ ለህክምና ገንዘብ ያስፈልገዋልና የእናቱ ውለታ አለብኝ ብለሽ ተቀበያት አለች። እርግብም እሺ ብላ እቤት ገብተሽ ቡና አፍልተሽልኝ ነው ምነግርሽ አለቻት። ወይዘሮ ባየች ባይሽ እሽ ብላ እሷም ገብታ ከቆየች መር በኋላ ስትሸኛት እቤት ግቢ ብለሽ አቆየሽኝ ሴትዮዋ ምን ልላት ነው አለች። አይ አታካብጂ፣ ምንም አትልም። ሲቀጥል ደግሞ ተጠንቀቂ፣ ሜላት በጣም ክፉና ኃይለኛ ሰው ናት አለቻት። እንዴ አክስቴ! አረ ሴትዮዋ አንቺ እንደምታያዝ ሳይሆን ውሃ ናት አልኩሽ አለች። አንቺ አታቂያት ወይዘሮ ሜላት በጣም ኃይለኛ አደገኛ ሰው ናት አለቻት። ለኔ እንደሆነ በቃ ቀውጤ ናት። እንደ ምንም አታስቢ አለች እርግብ። ስለዚህ በቃ መጠንቀቅ አለብሽ። አንዴ መጠራጠር ከጀመረች በፍጹም አደገኛ ናት አለቻት። የሚያጠራጥር ነገር አይደርስም፣ አምና ይሙታለች ባየሻት። በማለትም እርግብም ወደ ቤት መጣች። እርግብ ቤት ስትመጣ ሀንቹ ሀብሏን እየፈለገች ነበረ፣ ግን ልታገኘው አልቻለችም። ያንን ቪዲዮ ቀረጸቻት እና ምን እየፈለግሽ ነው አንቺ ሌባ አለቻት። አይ ምንም እኔ ሌባ አይደለሁም አለች። ይህንን ነው የምትፈልግ አለቻት። አዎ የታገኘሽው መስቀሌ አለቻት። ከዛም እሺ ስጭኝ እንድሰጥሽ ነው የምትፈልገው አለቻት። አዎ መስቀሌ የታኪተሽ ነው እንዳትወሰርሽ አለቻት። ኧረ እባክሽ አልሰጥሽም። ሲያምርሽ ይቀራል። አርፍ ስራሽን ብትሰሪ ነው የምሻልሽ፣ አለዛ ነግሬያለሁ፣ አለቻት እርግብ ምን ያደርግልሻል ይሄ መስቀል? የኔ ነው፣ ለእኔ ዋጋ አለው። ላንቺ ደግሞ ምንም ዋጋ የለውም አለቻት። ኧረ እባክሽ ላንቺ ዋጋ ካለው ለእኔም ዋጋ አለው ይጠቅመኛል፣ አለች የእውነት ውድ ነገር አይደለም? አይጠቅምሽም ለእኔ ነው አለቻት። በፍጹም ዜዛባክሽ ብላ መናጭ ቃ አስወጠቻት። ሃና ሀና በጣም አዘነችን፣ ስቅስቅ ብላ ለቀሰች። እከችን ሄዳ ቆማ ነበረ። ሰላም ሄደችና ሀኔ፣ ሀንቹ ብላ ነካ አረገቻት። ወይ ሰላምዬ አለች። ምንንሻል ምን ተፈጠረ አለቻት። ምንም እና ምንድን ነው አንቺ አንቺ ችግርሽ እንድትነግረኝ ግዴታ እኔ መለመን አለብኝ አለች። እንደዛ እኮ አይደለም እንዴት ብዬ እንደምነግር ግራ ስለገባኝ ነው ሰላምዬ አለች። ምንድን ነው አንገቴ ላይ የማደርገው ሀብል ጠፍቶ ነው አለቻት። ይህን ያክል ከባድ ነው እንዴ አለች። አይ ከባድ አይደለም ማለቻት፣ ቀላል ነገር ነው ስትልም እና ታዲያ ለዚህ ነው እንደ እንደዚህ የምትወኝ አለቻት። ይኸውልሽ ሀብሉ ለአባዬ በጣም ተርጉማለሁ አባዬ ያለሱ በጣም እየተጨነቀ ነው አለቻት። በቃ ይፈለጋል አለቻት። ሰላም እንግዲህ መልካምነቷ እጅግ ሆናል። እናም እናቷን እማዬ ገንዘብ እፈልጋለሁ አለቻት። ለምንድን ነው አለች። ስንት ነው የምትፈልገው ስትላትም ደስ ያለሽን አለች። ከሀና የጆሮን ስልክ ተቀብላ ስለነበረ ለጆሮ ደውላ አገኘችው። ሀናን እንዴት መርዳት እንዳለባትና መጨነቅ እያበዛች ነው አለች። ከዛም ተባብረው አውርተው ሲያበቁ ሀና ገንዘቡን በጆሮ በኩል ለሀና እንዲደርስ አደረገቻት። ምናሴና እኔ ተመካክረን ከሚሰጠን ገንዘብ ላይ እየቆጠብን አባቷን ልናሳክምላት ፍላጎት ፍቃደኛ ሆነናል አለች ሰላም ግን እኮ ሀናን ገንዘቡን ከየት አመጣሁ ልላት ነው አለት አላት። እሱን ማሳመን እንግዲህ ከየት አመጣ ብሎ ማሳመን ያንተ ስራ ነው አለችው። ምክንያቱም አባቴን ማንም ረድቶኝ ማሳክም አልፈልግም ስላለች ነው ወደ አንተ የመጣው አለችው። እሺ አለ። አሁን ሀና በጣም በሚያሳዝን ሁኔታ በሀብሉ ጉዳይ ልብስ ሳይቀር መጽሐፋቸውን ሳይቀር ፈለጉት። አረ ልጄ ሀብሉን አሁን ማን ወሰደው ልበል? አለች አባትዮ። ኧረ ሀኒዬ ፎቶችሽ የሚሉ አሏት። ምን አለች አንተ ጋ ያሉት አለቻቸው። አው መጽሐፉ ውስጥ ነበር ያስቀመጥኩ ልጄ። የለም ሲሏትም በጣም ደነገጠች፣ አለቀሰች። በጣም ያሳዝናል። ወይዘሮ ባየሽ አሁን ሜላትን መበቀል ጀምራለች። ምክንያቱም እሷ ባለ ልጆች እና ባለ ሀብት ናት፣ አብረን ኑረን፣ እኔ ግን ወይ ልጅ የለኝ ወይ ሀብት የለኝ እያለች ነገር እየበላች ነበረ። አሁን በእርግብ በኩል ጋዜጠኛው እና እሷ ያን ገንዘብ ሊከፋፈሉ ነው። የወይዘሮ ሜላትን ገንዘብ በሙሉ ሊወስድ ነው። እናም እማዬ ሀምሳ ሺ ብር እፈልጋለሁ በማለት እርግብ ጠየቀቻቸው። እርሳቸውም ለምንድን ነው ብለው ሲጠይቋ፣ ግን ለምን ጠየቅሽ አለች። ይኸውልሽ ልጅን ሰላምን የፈለገችውም ገንዘብ እየሰጠው አጥቻት ነበር። አንቺንም እንዳላጣሽ ፈርቼ ነው ሲሏትም፣ አይ እማዬ እኔ እንኳን እንደዛ አይደለም። የዛች የሞተችው ያሳደገች ሴትዮ ልጅ በጠና ስለታመመ እሱን ሐኪም ቤት ግድታ ያስፈልገዋል አለች። የደፈረሽን ሊደፍርሽ የሞከረን ሰው አለቻት። እሱ ምንም መጥፎ ቢሆን እናቱ ብዙውን አሳድጋኛለች። ስለዚህ የእናቱ ውለት አለብኝ አለች። የኔ ልጅ ሀሴትዬ አንቺ እኮ እንደዚያው ነሽ፣ አልተቀየርሽም። እውነት መልካምነትሽ ይቅር ባይነትሽ እያሉ ወይዘሮ ሜላት መሸወድ ጀመሩ። የሀንችው ስቃይ ቀጠለ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። መልካም ቆይታ።